እኔ በግሌ እርሶን በዚህ ወቅት ያውም በዚህ ሰዓት ምንም ባልሎት ምንም ባልጠይቆት እንዲሁ በዚህ አስቸጋሪ ሁኔታ ያውም በአጭር ጊዜ ላከናወኑት ተግባር ላሳዩን ብርሃንና ለሰጥን ተስፋ ብቻ አመስግኘት ለመጪውም እግዚአብሔር ጉልበት እንዲሆነው መልካም ምኞቴን በመግለጽ ሀሳቤን ብቋጭ ደስ ባለኝ። ነገር ግን ልፋቶን ድካሞን እና ስራውን ሙሉ ያደርጋሉ ብለን ካሰብናት ውይይት አንድ ሁለት ሀሳቦችን አጠራርጌ ያቀርባለሁ። የመጀመሪያው ሀሳብ መጤ ባህልን ስለ መከላከል ይላል። የሀገራችን ወጣቶች ወይም ትውልዱ ሙሉ በሙሉ በሚባል ደረጃ በባህር ማዶ ዜማዎች ሙዚቃና የሙዚቃ መሳሪያዎች ልባቸው ሸፍቷል። የሀገር ውስጥ ሙዚቃና የሙዚቃ መሳሪያ ስልተ ምቶችን ችላ ብለዋል። እንደውም ከነፈጠራቸው እየተረሱ ያሉ የባህል ጨዋታዎች እና የሙዚቃ ስልቶች እንዲሁም የሙዚቃ መሳሪያዎች ጥቂት የሚባሉ አይደሉም። ለምሳሌ እኔ የመጣሁበት አካባቢ ላይ እጅግ ተወዳጅና መሳጭ ጨዋታዎች አሉ። በሰርግ በለቅሶና በእርቅ ወቅት የሚዘወተሩ ዜማዎች በዓለም ላይ ረጅሙ የሙዚቃ መሳሪያ የሚገኘውም እዚሁ እኔ ከመጣሁበት አካባቢ በወላይታ ዳውሮና ኮንታ ሆኖ ሳለ ዲንኪያ ወይም ጫቻ ዛያ ተብሎም ይጠራል። ሆኖም ግን ከላይ በተገለጹ ችግሮች ምክንያት እየተረሱና እየጠፉ የሚገኙ በመሆናቸው የጥበብና ብዝሃ ባህል ለሀገር እድገትና ለውጥ ብሎም ለፖለቲካዊ ዳራ ያለው ሚና ቀላል ስላልሆነ መንግስት ይህም በመገንዘብ ትውልዱን ከመጤ ባህል ለመከላከል ምቹ ሁኔታ ይፍጠር፣ ከጥበብ ቤተሰብ ጎን በመቆም ጭምር ይህን ቱባ ባህላችንን ይዘን ዓለምን በመዞር በእርስዎ አመቻችነት ቻይና ላይ የነበረውን ልምድ ልውውጥ አይነት ተግባራትን በማዘውተር የጥበብ ስራችንን ለባህር ማዶ ሀገራት የማሳየት ልምድን በመቅሰም የሀገር በቀል ቱባ እውቀቶችን የማበረታታት ስራ መሰራት አለበት እንላለን። ሁለተኛው ሀሳብ ካውንስል ስለ ማቋቋም ባህለ ስሪተ መሰረታችንን ምንጭ ያደረገ የእውነተኛ አገልጋይ የጥበብ ውጤቶች ለሰብአዊ ብልጽግና አገልግሎት ለሚሰጡ የመንግስትም ሆነ የግል የጥበብ ተቋማት ግለሰቦችና ቡድኖችን የሚያበረታታ በትምህርትና ስልጠና በሀብትና በቁሳቁስ የሚያበረታታ ስርዓት ለመገንባት የሚያስችል ተቋማዊ መፍትሄን መስጠት ያስፈልጋል። በጥናትና ምርምር የሚሰሩ ለህብረ ብሔራዊ ሀገራዊ አንድነት የሚተጉ የጋራ ማንነትን ለመገንባት ለሚደክሙ፣ ለራስ ባህል ክብር ለሚሰጡ፣ ለሀገራዊ እድገት ለሚታትሩ የጥበብ ተቋማት፣ ቡድኖች፣ ግለሰቦችና ስራዎቻቸው እውቅና የሚያገኙበት ስራዎቻቸው ተደራሽ የሚሆኑበትን መንገድ የሚያመቻች መንግስትና የጥበብ ማህበረሰቡ በጋራ የሚመክርበት ብሔራዊ የጥበባት ምክር ቤት ወይም ካውንስል፣ የፖሊሲ የጥናት ግብዓት፣ የዘርፉን ሁለንተና በጥናትና ምርምር የሚያጠና የጥበብ አካዳሚ ተቋም ወይም ኮሚሽን ማቋቋም ያስፈልጋል። ለዚህም ሚኒስቴር መስሪያ ቤቱና የጥበብ ባለሙያዎች በጋራ እውን እንዲሆን ለማድረግ መንግስት የማይተካ ሚና አለውና። ክቡርነቶ በዚህ ጉዳይ ላይ ሀሳቡን ቢያጋሩን አመሰግናል።